የክልሉን ሰላምና ደኅንነት በመጠበቅ የሕግ የበላይነትን ለማረጋገጥ በጋራ እንደሚሰሩ የአማራ ክልል ፍትሕ ቢሮ እና የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ገለጹ። ሁለቱ ተቋማት የጋራ ጉዳዮቻቸውን በትብብርና በቅንጅት ለመስራት ወስነዋል። ሰለሞን ዘመኑ ዝርዝር አለው። ተቋማት በተናጠል የሚያከናውኗቸው ተግባራት እንደተጠበቀ ሆኖ የጋራ ጉዳዮችን በቅንጅት መሥራታቸው ደግሞ ውጤቱን ከፍ ያደርገዋል። ጊዜን ከመቆጠቡና የሰው ኃይል ብክነትን ከማዳንም በላይ ቀልጣፋና ወጪ ቆጣቢም ይሆናሉ። የአማራ ክልል ፍትሕ ቢሮና የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ከዚህ አኳያ በትብብር እንደሚሰሩ አረጋግጠዋል። የአማራ ክልል ፍትሕ ቢሮ ኃላፊ አቶ ብርሃኑ ጎሽም የወንጀልና የፍትህ አስተዳድሩን በአዲስ አስተሳሰብ መምራትና የተቀናጀ አሰራር እንዲኖር እየተሰራ መሆኑን ተናግረዋል። የክልሉን ሰላምና ደኅንነት እንዲሁም የሕግ የበላይነትን ለማረጋገጥና በህዝብ ዘንድ ታማኝነትና ቅቡልነት ያለው የወንጀል የፍትህ አስተዳደር ለመገንባት የወንጀል መከላከል ስራችን፣ የወንጀል ምርመራ ስራችን፣ የወንጀል ክስና ክርክር ስራዎቻችን ከምንጊዜውም በላይ ነባር የቅብብሎሽን አሰራር ሳይሆን አዳዲስና ጥብቅ ቅንጅታዊ እንዲሁም ትብብር አሰራርን የሚፈልጉበት ወቅት ላይ እንገኛለን። በመሆኑም በአንድ ተቋም ብቻ ተወስኖ ከሚከናወን የቅብብሎች ስራ በተጨማሪ ትብብር በማስፈለጉ ተቋማቸው ፍትህ ቢሮ ከክልሉ ፖሊስ ዋና ጠቅላይ መምሪያ ጋር እንደሚሰራ አስረድተዋል። የቅብብሎች ስራ አያስፈልግም ባይባልም መጠባበቅን ያመጣል። የቅብብሎች ስራ መተባበርንና መቀናጀትንም ያዳክማል። የቅብብሎች ስራ የተናጠል አካሄድን እንዲጎለብት ያደርጋል። የቅንጅት የትብብር ስራ ግን መጠባበቅን አስወግዶ ለጋራ ስራ በጋራ አንድ ላይ እንድንሰለፍና እንድንንቀሳቀስ እድል፣ አቅም፣ እውቀት ይፈጥራል። ስለሆነም ወቅቱ የፈጠራቸውን ትላልቅና ውስብስብ ወንጀሎች ለመከላከል በጥራትና በፍጥነት እንዲሁም በውጤታማነት ለማጣራት በብቃት ተከራክሮ ውጤት ላይ ለማድረስ የቅብብሎች ስራ ሳይሆን የሚያስፈልገን የትብብር የቅንጅት ስራና ስራ ብቻ ነው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ በበኩላቸው የክልሉን ህዝብ ፍትህ የሚያሳጡ ተግባራትን በጋራ እንቀርፋለን ብለዋል። ህዝባችንን ፍትህ እንዲጠማ ከሚያደርጉ ጉዳዮች አንዱ ሙስናና ሌብነት ነው። ባለስልጣንም መሬትም ይሁን ያለውን ስልጣኑ ወንበሩን ተጠቅሞ የሚዘርፈውን ለህግ ማቅረብ የሚችል ተቋም ራሱ ከዚህ ካልጸዳ ህግ የበላይነት የሚባል ተረት ነው። ከክልሉ ፍትህ ቢሮ ጋር በቅንጅት በመስራት በቀጣይ ሪፎርሙን በላቀ ደረጃ ለመፈጸም እየተሰራ መሆኑን ያስረዱት ኮሚሽነሩ በቀጣይ መቅረፍ ያለባቸውን ሌሎች ችግሮችንም አንስተዋል። የአመለካከት ጥራት የሚባለው አንዱ በዚህ ዘንድ ሁሉንም ሰው እኩል የማገልገል የከሌ ሰፈር የከሌ ሰፈር ሳይሆን በዚህ ልክ የመስራት ጉዳይ ከኛ በጣም ይጠበቃል። ሶስተኛው ፖለቲካ ጨዋታ ውስጥ የሚገባ የፖሊስ ተቋም እኛ አይልንም። ማንም ፖሊስ የፖለቲካ አባል አይደለም። ነፃ ገለልተኛ ተቋም ነው እንዲሰራ የሚፈለገው። ሁለቱ ተቋማት በወንጀል መከላከል፣ በወንጀል ምርመራ፣ በክርክር ሂደት፣ በቴክኖሎጂ፣ በአቅም ግንባታና በንቃተ ሕግ ዙሪያ በጋራ እንደሚሰሩም አረጋግጠዋል።